ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች፣ የዕለቱ ዜና አውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማር ዜናዎች እነግራችኋለሁ፣ አብራችን ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በሰሜንና ማዕከላዊ ጎንደር ዞኖች የወልቃይት አዋሳኝ ቀጠናዎች፣ እንዲሁም በጎጃም የተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ቀጥሏል ተብሏል። በሌላ በኩል አሁንም ውጊያ በቀጠለበት የአማራ ክልል አገዛዙ የሀገራዊ ምክር አጀንዳ ማሰባሰብ መድረክ ነገ በባህር ዳር አካሄዳለሁ ሲል አስታውቋል። ተጨማሪ ሪፖርት አለን። በአዲስ አበባ የሻዕቢያ ተልእኮ አስፈጻሚ ናቸው የተባሉ 224 ሰዎችን በቁጥጥር ስር አውር ያለው ሲል ያገዛዙ ከተማ አስተዳደር አስታወቀም። ሌሎች የፋኖ የሸኒና የትግራይ ጦር አባላት ናቸው የተባሉ በድምሩ 900 ያህል ሰዎችን በቁጥጥር ስር ውለዋል ተብሏል። ቅርብ ጊዜያት ወዲህ የትግራይ የአማራና የኤርትራ ተወላጆች በተለይም ከሰራዊት እንቅስቃሴ ጋር በተያያዘ በአዲስ አበባ ከፍተኛም እስር እየተፈጸመባቸው እንደሆነም ሪፖርቶች ቀርበዋል። ይህንንም በዝርዝር እናያለን። በአገዛዙ መከላከያ ኃይል ተገድሏል የተባለው የቀድሞ የሸኔ አመራር በአገዛዙ ሹመት ተሰጠው። ይህ አዲስ ተሿሚ የቀድሞ አማጺ ቡድን መሪ ሹመት የተሰጠው በኦሮሚያ ክልል ነው። እንዴት የሚለውን በዝርዝር እናያለን። እስራኤል በጋዛ በትምህርት ቤት ላይ የፈጸመችው ጥቃት 27 ሰዎች መገደላቸው ታውቋል። የእስራኤል መከላከያ ግን በበኩሉ ትምህርት ቤቱ ሳይጠቅስ የሐማስ የትእዛዝና የቁጥር ማዕከል መጥቻል ብሏን፣ ተጨማሪ አለን። ትራምፕ ኢራን ከአሜሪካ ጋር በቀጥታ መነጋገር እንደምትፈልግ አስባለሁ ሲሉ ተደመጡ። ዶናልድ ትራምፕ ኢራን ከአሜሪካ ጋር በቀጥታ ለመነጋገር ልትስማማ እንደምትችል ጠቁሟል። በዝርዝር እናያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁም፣ አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በሰሜንና ማዕከላዊ ጎንደር ዞን የወልቃይት አዋሳኝ ቀጠናዎች፣ እንዲሁም በጎጃም የተለያዩ አካባቢዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ ቀጥሏል ተብሏል። በሌላ በኩል አሁንም ውጊያ በቀጠለበት ሁኔታ አገዛዙ የአገራዊ ምክክር አጀንዳ ማሰባሰብ መድረክን ነገ ባህር ዳር አድርጋለሁ ሲል አስታውቋል። በጎንደር ቀጠና ጠገዴ የወረዳ ጸጋሎና አዲስ ዓለም በተባሉ አካባቢዎች ከባድ ውጊያ መደረጉን የአካባቢ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በወረዳው በሚገኙ የአገዛዝ ጦር ላይ የፋኖ ኃይሎች ጥቃት መሰንዘራቸውን ተከትሎ ውጊያ መቀስቀሱን የገለጹት የመረጃ ምንጮች ሙሉ ቀን በዘለቀው ውጊያም ከፍተኛ ጉዳት ደርሷል፣ ወደ ጸጋሎ ና አዲስ ዓለም ከተሞችም የፋኖ ኃይሎች ገብተዋል ብሏል። የአማራ ፋኖ አንድነት በጎንደር አመራር ለኢትዮ ኒውስ እንደገለጹት ከሆነ ደግሞ የትላንት ውጊያ ከጸጋሎና አዲስ ዓለም በተጨማሪም የጠገዴ ወረዳ ዋና ከተማ በሆነችው ቅራቅር ዙሪያም ቀጥሎ ብሏል። በውጊያው የአገዛዝ ጦር ላይ ከፍተኛ ሰብዊና ቁሳዊ ጉዳት አርሰንበታል። በርካታ ወታደሮችና መሳሪያ ማርከናል ሲሉ የፋኖ አመራሩ ለኢትዮ ኒውስ ተናግረዋል። በተመሳሳይ በሰሜን ጎንደር ዞን ጠለምት ቀጠና የፋኖ ኃይሎች ከከባድ ውጊያ በኋላ የዛሪማ ከተማን መቆጣጠራቸው ታውቋል። በፋኖ ሰፈረ መለሰም የተመራው የቀጠናው የፋኖ ኃይል ከተማዋን ለመቆጣጠር በነበረው ውጊያ የአገዛዙ ጦር ላይ ከባድ ጉዳት መረሱን አያስታወቀው። በተመሳሳይ በጎጃም የተለያዩ አካባቢዎች ከባድ ውጊያ መቀጠሉ ታውቋል። በጎጃም አገው ምድር ቲሊና አሽፋ መገንጣይ አካባቢ ትላንት ከሰዓት በኋላ በተደረገ ውጊያም ከፍተኛ ሰብዊና ቁሳዊ ጉዳት መረሱን የፋኖ የመረጃ ምንጮች አስታውቀዋል። በውጊያው በአገዛዙ ላይ ከረሰው ሰብዊ ጉዳት በተጨማሪ በርካታ የጦር መሳሪያዎች በፋኖ ምርኮ መወሰዳቸው ታውቋል። ከምስራቅ ጎጃም ዞን ደብረ ማርቆስ ከተማ በመነሳት ለሰራዊቱ ሎጂስቲክስ ጭኖም ወደ ስናን ወረዳን ረቡዕ ገበያ ከተማ ሲያመራ የነበረ የአገዛዝ ጦር በፋኖ ኃይሎች የደማን የተባለ አካባቢ በተፈጸመበት ጥቃት ጉዞውን አቋርጦ ወደ ደብረ ማርቆስ መመለሱም ለማወቅ ተችሏል። በተያያዘም በደብረ ማርቆስ ከተማ በዛሬው ዕለት ያገዛዙ የፖሊስ አዛዥ ኢንስፔክተር ካሳሁን በተኮሰበት ጥይት መገደሉ ሲታወቅ፣ በተመሳሳይ ትላንት የደብረ ኤልያስ ወረዳ የሚሻ ጽፈት ቤት ኃላፊ ከብረ ተመስገን ከነአጃቢዎቹም በፋኖ ኃይሎቹ በተፈጸመበት ጥቃት መገደሉን የመረጃ ምንጮች ጠቁሟል። በዚሁ ምስራቅ ጎጃም ዞን በአሶሊቨን ወረዳ ኮርክና የላም ጌጅ አካባቢ በተደረጉ ውጊያዎች በርካታ የሚኒሻ አባላት መገደላቸውንም የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በሸዋ ቀጠና ምንጃር አካባቢ ለሁለት ተከታታይ ቀናት በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። በምንጃር ግድብ የተባለ አካባቢ በፋኖ ኃይሎች በተፈጸመ ጥቃት በርካታ የአገዛዙ ፖሊስና ሚኒሻ አባላት መገደላቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በተያያዘም በአረርቲ ከተማ የምንጃር ሸንኮራ ወረዳ ፖሊስ ጽሕፈት ቤት ላይ የቦምብ ጥቃት መፈጸሙ ታውቋል። በተመሳሳይ ትላንት ምሽት በከተማዋ ቦሎ ጎርጊስ በሚገኝ አገዛዙ ጦር ካምፕ ላይ ጥቃት ተከፍቶ እንደነበረ የገለጹት የመረጃ ምንጫዎች፣ ሆኖም በጥቃቱ የደረሰውን ጉዳት በተመለከተ ለማወቅ እንዳልቻሉ ተናግረዋል። በአካባቢው አምስት የአገዛዙ መከላከያ አባላትና አንድ የሚኒሻ አባል ከነትጥቃቸው ወደ ፋኖ መቀላቀላቸውን የፋኖ የመረጃ ምንጫዎች ለኢትዮንስ ጨምሮ ተናግረዋል። በሌላ በኩል በአገዛዙ የተቋቋመው የአገራዊ ምክር ኮሚሽን ጦርነት ውስጥ በሚገኘው የአማራ ክልል የአጀንዳ ማሰባሰብ ስራ የነገ ባህርዳር ከተማ ጀምራለሁ ሲል አስታውቋል። የፋኖ ኃይሎች ጨምሮ በተለያዩ አካላት የአገዛዙ የስልጣን ማራዘሚያ መሳሪያ ነው በሚል ትችት የቀረበበት ኮሚሽኑ በአማራ ክልል የሚካሄደውን የአጀንዳ ማሰባሰብ ሂደት ከነገ ቅዳሜ መጋቢት 27 2017 ጀምሮ አድርጋለሁ ብሏል። በዚህም በክልሉ ደረጃ የሚቀርቡ አጀንዳዎች በሚለዩበት መርሐ ግብር ላይ ከ6000 በላይ ወኪሎች ይሳትፋሉ ሲል ነው ኮሚሽኑ መግለጫ ያስታወቀው። አንዴ ጦርነቱን በሰላማዊ ውይይት ለመፍታት ተቃርበናል፣ በሌላ በኩል ደግሞ የፋኖ አመራሮች እየተ ወያዩ ነው እንዴ? ደግሞ በክልሉ ያለው ጦርነት የአጀንዳ ማሰባሰብ ስራ ሊያስቀጥልኝ አልቻለም በሚል በተደጋጋሚ የሚጠቅስ የነበረው የምክር ኮሚሽኑ አሁን ላይ በባህር ዳርና የተለያዩ አካባቢዎች የአማራን ሕዝብ ይወክላሉ ያላቸውን ያገዛዙ ሰዎችን ሀሳባቸው ውስጥ ማለት ሊሰበስብ መዘጋጀቱ ታውቋል። የአገዛዙ ሊቀንበርና መሪውን አብይ አህመድ በተለያዩ ጊዜያት ለአንድ ክልል ብዬ ህገ መንግስት አለውጥም የእናንተ ድምጽ የእንቁራሪት ነው፣ ባህሩ የእናንተ ይመስላችኋል፣ አሁን ላይ ሰልፍም ቀርቶ ምንም ብታነሱ የምታመጡት ነገር የለም በማለት ለጦርነቱ ዋነኛ ግባት መሆናቸው የሚታወቅ ነው። በአዲስ አበባም የሻዕቢያ ተልዕኮ አስፈጻሚ ናቸው የተባሉ 224 ሰዎች በቁጥጥር ስር ውለዋን አለም አገዛዙ ሌሎች የፋኖም የሸኔና የትግራይ ጦር አባላት ናቸው የተባሉ በድምር 900 ያህል ሰዎችን በቁጥጥር ስር አውያለውም ብሏል። የአዲስ አበባ ከተማ ሰላምና ጸጥታ አሰራር ቢሮ ባለፉት ሁለት ወራት ውስጥ ብቻ 224 የኤርትራ ተወላጆችን የሻዕቢያ መንግስት ተልዕኮ አስፈጻሚዎች ናቸው ማለት አስር ያለው ብሏል። እነዚህን ግለሰቦች በቁጥጥር ስር አውያለው ማለት ሪፖርት ያደርገው ታዲያ የከተማ አስተራሩ ጸጥታና ደህንነት ቢሮ ነው። ቢሮው ወደ ከተማዋ የገቡው የትግራይ ተዋጊ ኃይሎች የፋኖ የሸኔ አባላት መያዙን ገልጿል። የሰላምና ጸጥታ አስተራር ቢሮ ይህን ያስታወቀው ማክሰኞ መጋቢት ከ23 ከማካከልና ከወረዳ ከተውጣጡ የሰላምና ጸጥታ ዘርፍ አመራሮች ጋር ባደረገው ውይይት ነው ተብሏል። በከንቲባ ጽህፈት ቤት አዳራሽ የተካሄደው ስብሰባ በከተማ አስተራሩ የሰላምና ጸጥታ ዘርፍ የሶስተኛ ሩብ ዓመት እቅድ አፈጻጸም የተመለከተ ነበር የተባለ ሲሆን፣ ለመገናኛ ብዙሃን ዝግ ሆኖ የተካሄደው ውይይት የከተማውን ወቅታዊ ሰላምና ጸጥታ ሁኔታን በተመለከተ የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ ያቅርቡበታል ማለት ዋዜማ ሬዲዮ ዘግቧል። ውይይቱ በአብዛኛው ያተኮረው የቢሮ የጸጥታ ስራዎች ዘርፍ ምክትል ኃላፊ ተስፋዬ ደንደር ወቅታዊ የከተማ የጸጥታ ሁኔታ እና የአመራሩ ሚና በሚል ርዕስ ባቀረቡት የአፈጻጽም ግምገማ ጽሁፍ የከተማ አሰራሩ ባለፉት ሁለት ወራት በጽንፈኛ ኃይሎች ላይ ያደረገውን ክትትል እና የወሰዳቸው እርምጃዎችን በተመለከተ ለተሳታፊዎች በሰጡት ማብራሪያ ነው ተብሏል። ምክትል ኃላፊው በአሁኑ ወቅት በከተማው ውስጥ አስተማማኝ ሰላም መኖሩን ቢጠቅሱም በአዲስ አበባ የተለያዩ ፍላጎት ያላቸው የሚያደርጋችው የሽብርና የጽንፍ ኃይሎች እኩ የዓላማቸውን ለማሳካት እንቅስቃሴ የሚያደርጉባት ከተማ ናት ማለት ተናግረዋል ተብሏ ተስፋዬ ደንደር ለከተማዋ ሰላምና ጸጥታ ስጋት እንደሆነ ከጠቀሷቸው ጉዳዮች መካከል ጽንፈኛና የሽብር ኃይል ብለው በጠሯቸው አካላት የሚደረጉ እንቅስቃሴዎች ናቸው። በሃይማኖቶች መካከል ያለው ሁኔታ፣ እንዲሁም በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶች ተስፋዬ በስጋት ምንጭነት የተጠቀሷቸው ናቸው ተብሏ በእነዚህ የስጋት ምንጮች ላይ በተጠንቀቁሞ መስራት እንደሚያስፈልግ ከከተማ የተለያዩ መዋቅሮች ለወጡ አመራሮች ተነግሯ ተደርጓቸዋል የተባለው ምክትል ኃላፊው ታዲያም የከተማ አሰራሩ ባለፉት ሁለት ወራት ባድረገው ክትትልና ቁጥጥር የተለያዩ ቡድኖች አባላት ናቸው የተባሉ ጽንፈኛ ሲል የጦሯቸው ግለሰቦች በቁጥጥር ስር ውለዋል ብለዋል። ምክትል ቢሮ ኃላፊው በቁጥጥር ስር ውለዋል ብለው ከዘርዝሯቸው ግለሰቦች መካከል 356ቱ የፋኑ አባላት ናቸው ተብለዋል። የከተማ ሰላምና ጸጥታ ቢሮ ኃላፊ ሊዲያ በስብሰባው ማጠቃላይ ላይ ባድረጉት ንግግር በብዙ ክፍለ ከተማ ላይ የሚያዙ ወንጀለኞች ከፋኑ ኃይል ጋር ግንኙነት እንዳላቸውና የቡድኑ የመረጃ ምንጮች ሆነው ሰርገ ገቡ አካላት ናቸው ተብለዋን የተባለው ምክትል ቢሮ ኃላፊው ተስፋዬ ባቀረቡ ዝርዝር ውስጥ በቁጥር ብዛት በሁለተኛ ደረጃ የተጠቀሰው የሻዕቢያ መንግስት ተልዕኮ አስፈጻሚ ናቸው ተብሎ የተጠቀሱ 224 ኤርትራውያን ናቸው። ሌሎች 201 ያሉ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባላት ሲሆኑ 106 ያሉ ደግሞ የትግራይ ታጣቂ ኃይል አባላት ናቸው ተብለው ታስረዋል። ተጠርጣሪ ግለሰቦቹ በከተማ ውስጥ ምንም አይነት ድርጊት ሲፈጽሙ እንደነበረ ግን ኃላፊው በዝርዝር አልጠቀሱም። ሆኖም የኤርትራ መንግስት ጨምሮ ሁሉም ኃይሎች በተለያየ ስልት የመንግስት አገልግሎቶችን ለማስተጓጎል ፊት ለፊት መጋፈጥ ባይችሉ እንኳን መንግስትን ከህዝብ ጋር በሚነጥሩ የተለያዩ አጀንዳዎች እንዲሁም በንጥቂያና ዝርፊያ ላይ ተሰማርተዋል ሲሉ ከሰዋቸዋል ነው የተባለው። ምክትል ኃላፊው ግን 887 ግለሰቦች ሲባል ቀንደኛ ቀንደኛውን ና ያዝ ነው አንዳንዶቹ በውጊያ ላይ የነበሩና ማነታቸውን ቀይሮ የመጡ ናቸው ማለት በቁጥጥር ስር የስለዋሉ ግለሰቦች ተናግረዋል። ኃላፊው አያይዞም ከዚህ የምንወስደው ትምህርት አለ። አንድ ግለሰብ ሰፈር በሙሉ መበጥበጥ ይችላል። 887 ግለሰብ ማለት እድል ቢያገኙ እነዚህ ከተማ ላይ ምን ሊፈጠር እንደሚችል ማሰብ አለብን በማለት ያስተዳሩን የስጋት ደረጃ አስረድተዋል ተብሏል። የከተማው ሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ በኩላቸው በበርካታ ክፍለ ከተሞች ላይ ተደጋጋሚ ወንጀልና የተራጅ ዘርፊያ ውስጥ ሙሉ በሙሉ ሊባል በሚችል ደረጃ የጽንፈኛ ኃይሎች አባላት የተገኙበት ሁኔታ አለ። ይህ ለእኛ ትልቅ ደወል ነው በማለት የተስፋያን ስጋት አጠናክረዋል ነው የተባለው። በተያያዘው የመጋቢት ወር ብቻ በከተማዋ በወንጀል ምክንያት 36 ገደማ ሰዎች ማሸነፍ የቢሮ ኃላፊዋ ተናግረዋል። ሊዲያ በቀጣይ መታረም አለባቸው ያሏቸውን ጉዳዮች ጠቅሰው በውይይቱ ለተሳተፉት የሰላምና የጸጥታ ዘርፍ አመራሮች መመሪያ ሰጥተዋል ይላል ዘገባው። የቢሮ ኃላፊው ከሰጧቸው መመሪያዎች አንዱ ሰነድ አልባ የኤርትራ ዜጎችን የተመለከተ ይገኝበታል። ከሁሉም በላይ ሰነድ አልባ ከሆኑ ኤርትራውያንና ከትግራይ የቀድሞ ተዋጊዎች ግማሾቹ በተቀናጀ መልኩ ዝርፊያ ላይ የገቡ ናቸው ያሉት የቢሮ ኃላፊዋ ይህንን ጉዳይ በደንብ ማየት ያስፈልጋል ሲሉም ለተሰብሳቢዎች በጽኖት ተናግረዋል ተብሏል። የከተማ አስተዳደሩ በሚመለክመላ የሰላም ሰራዊት አባላት ውስጥ ሰርገው የገቡ የፋኖና የሸኒ አባላት እንደተያዙም ሊዲያ አክለው ተናግረዋል። የከተማ አስተዳደሩ መዋቅር ይህንን ምልመላ ሲያካሂድ በየጊዜው ሂደቱን ጤናማነት እንዲፈትሽ ሊዲያ አወቁልኝ ብለዋል። በውይይቱ ላይ የጽንፈኛና የሽብር ኃይሎች ወቅታዊ ስልት የተረዳ ብቁ አመራር እየሰጡ ቀድሞውን በማምከም ላይ የታዩ ክፍተቶችን ሊሻሻሉ ይገባል ተብሏል። እነዚህ በርካታ ተሳሪዎች በትግራዋይ ማንነታቸው በአማራ ማንነታቸውና በኤርትራ የስደተኛነት ማንነታቸው ብዙዎች የታሰሩ ቢያስቀድሙ መሆናቸው ግን ፖለቲካዊ ውሳኔ የተፈጸመባቸው መሆኑ ብዙዎቹ ይመሰክራሉ። በአገዛዙ መከላከያ ኃይል ተገድሏል የተባለው የሸኔ አመራር ሹመት ተሰጠው። ይህ አዲሱ ተሿሚ የቀድሞ አማጺ ቡድን መሪ ሹመት የሰጠው ታዲያም በኦሮሚያ ክልል ያለው የአገዛዙ መንግስት ነው። አገዛዙ የገጠማቸውን ኃይሎች ደመሰስኩ፣ ባድረግኳቸው፣ እጅ ሰጡኝ፣ እርስ በራሳቸው ተዋግተው አለቁ፣ መሪያቸውን አፍኖ ገደሉ፣ እንዲሁም ከአገር ሸሹ የሚሉ መረጃዎችን ማሰራጨት የየለስ ስራው መሆኑን ባለፉት ሰባት ዓመታት የታየ ጉዳይ ነው። ታዲያ አገዛዙ ከዚህ ባለፈም ገደልኳቸው ያላቸው ግለሰቦች፣ የጦር አመራሮችና ኃይሎች ብዙ ጊዜ በሚዲያ ወጥተው በህይወት መኖራቸው መናገራቸው ሳያሳፍረው ድጋሚ ገደልኳቸው፣ ማረኳቸው ማለቱ መቀጠሉ ይታወቃል። አሁን ደግሞ ገደልኩት በማለት ዜና ያስነገረለትንና በአገዛዙ መከላከያ ሰራዊት አባላት የተመሰከረለት ሰው ራሱ አገዛዙ ሾምኩት ብሏል። ይህ ሰው በትግል ስሙ ጃል ጉሬ የሚባል ሲሆን የአገዛዙ ከዚህ በፊት በመከላከያ ሰራዊት አመራሮች ምስክርነት ገደልኩት ብሎ ነበር። ዛሬ ወጡ መረጃዎች እንደሚያሳዩት በኦሮሞ ነጻነት ሰራዊት ውስጥ የደቡብ ምዕራብ ሸዋ የቡድኑ አመራር የነበረው ጃል ጉሬ ወይም ተነሳ የደቡብ ምዕራብ ሸዋ የዞንና የጸጥታ አስተዳደር ምክትል ኃላፊ ሆኖ መሾሙ ተሰምተዋል። የአገዛዙ መከላከያ ሰራዊት ግን ግንቦት 6 2016 ዓ ምት አውጦት በነበረው ዘገባ ላይ ጃልጉሬ ከስድስት ግብረ አበሮቹ ጋር እርምጃ ወስጅበታለ ብሎ ነበር። ዘገባው በሰዓቱ የሪፐብሊካን ጥበቃ ኃይል በደቡብ ምዕራብ ሸዋ ዞን ለሚወረዳ የሽብር ተግባር ለመፈጸም ከያቅጣጫው ተሰባስቦ ሲንቀሳቀስ በነበረው የሸኔ የሽብር ቡድን አመራሮች እና አባላቱ ላይ የማያዳግም እርምጃ መውሰዱና የክፍለ ጦሩ አዛዥ ኮሎኔል ፍቃዱ ጥላውን ነግረውኛል፣ ማለት የተዘገበ ነበር። ቀጥሎም ዘገባው በተወሰደው እርምጃ በደቡብ ምዕራብ ሸዋ ክንፍ የቡድኑ አመራር ጃል ጉሬ፣ በምስራቅ ሸዋ ክንፍ የቡድኑ አመራር ጃል ኦብሳም ከስድስት ግብረ አበሮቻቸው ጋር ሲደመሰሱ ጃል አብዲ የተባለ የመቶ መሪ ከነሙሉ ትጥቁ በቁጥጥር ስር ውሏ፣ ለጥፋት ዓላማ ሲጠቀሙበት የነበረው የነፍስ ወከፍ መሳሪያም ተማርኳል፣ ማለት ያትት ነበር። ዛሬ ግን እኒህ ተደመሰሱ የተባሉት መካከል አንዱ በአገዛዙ ሹመት ተሰጥቶታል። አገዛዙ በሰዓቱ የሚያደርገውን ውጊያ ሐሰተኛ ነው ሸኒ አመራርና አባላት ከአገዛዙ ጋር ይሰራሉ በሚል በርካቶቹ ሲከራክሩ የነበረ ቢሆንም እኒህ ገደልኳቸው ያላቸውን ሰው መልሶ መሾሙ ግን ጥርጣሬውን የሚያሰፋ ሁኗል። ይህ ሁሉ ዜና ያስነግረው የብልጽግና አገዛዝ ለዚህ ሰው አሁን የሰጠው ሹመት በኦሮሚያ ክልል የጸጥታ መዋቅር ውስጥ ነው። እስራኤል በጋዛ በትምህርት ቤት ላይ የፈጸመችው ጥቃት 27 ሰዎች መገደላቸው ተሳወቀ። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ፊልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር አስታውቋል። ዳር አልቃርም በተሰኘው ትምህርት ቤት ላይ በተፈጸመ ጥቃት ከተገደሉት በተጨማሪ በርካቶች መቁሰላቸውን በሐማስ የሚተዳደረው የጤና ሚኒስቴር የአካባቢውን ሆስፒታል ዋቢ አድርጎ ጠቅሷል። የእስራኤል መከላከያ በበኩሉ ትምህርት ቤቱን ሳይጠቅስ የሐማስ የትዕዛዝና የቁጥር ማ ማካከል መትቻለሁ ብሏል። የጋዛ የጤና ሚኒስቴር ቀደም ብሎም እስራኤል በ24 ሰዓታት ውስጥ ባደረገችው ጥቃት 97 ፍልስጤማውያንን መገደላቸውን አስታውቆ ነበር። ከአየር በተጨማሪ የምድር ላይ ጥቃት የጀመረችው እስራኤል በበኩሏ ሰፋ ያለም የፍልስጤም ግዛት እንደምትወር ተናግራለች። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ ማህሙድ ባሳል በጥቃቱ ከተገደሉት መካከል ሴቶችና ህጻናት ይገኙበታል ብሏል። ቃል አቀባይ አክለውም መንታል ተወልድ የተቃረበች ነፍሰ ጦር ከሶስት ልጆቿ ከባለቤቷና ከእህቷ ጋር እንደ እንደጠፋች ተናግሯል። በትምህርት ቤቱ አቅራቢያ ከሚገኘው አልአሂም ሆስፒታል የተገኘው ቪዲዮ በከፉ የተጎዱ ህጻናትን በመኪና ወደ ማዕከሉ ሲወስዱ ያሳያል። የእስራኤል መከላከያ ኃይል ባወጣው መግለጫ በጋዛ ከተማ ጥቃት ያደረሰው ስፍራ የሃማስ ተዋጊዎች ጥቃቶችን የሚያቀነባበረው ስፍራ ነው ተብሏል። በሰላማዊ ዜጎች ላይ የሚደርስን ጉዳት ለመከላከል በርካታ እርምጃዎች መወሰዳቸውን መግለጫው አክሏል። የእስራኤል መከላከያ በተጨማሪም በጋዛ ምስራቃዊ ሸጃያ አካባቢ በፈጸም ጥቃት ቢያንስ አስራ ሁለት ሰዎች መገደላቸውን የሲቪል መከላከያው ገልጿል። የሁለት ትንሽ ህጻናት አስክሬን ተፈራረሰ ህንፃ ውስጥ በአደጋ ጊዜ ሰራተኞች ሲወጣ የሚያሳይ ቪዲዮ ተለቋል ይላል ቢቢሲ። ስማቸው እንዳይጠቀስ የጠየቁ አንድ አይንማኝ ለቢቢሲ የአረበኛ ፕሮግራም እንደተናገሩት ከሆነ ድንገተኛ ኃይለኛ ፍንዳታ ከእንቅልፋቸው እንደቀሰቀሳቸው ተናግረዋል። ፍንዳታው የተሰማው አያድ በተሰኝ ጎረቤታቸው ነው ብለዋል። ከእስራኤል መከላከያ በኩል ወዲያውኑ ምላሽ ባይሰ ሐሙስ ጠዋት የሸጂያም እና አራት አጎራባች አካባቢ ነዋሪዎች ቀያቸውን ለቀውም ለአስቸኳይ ወደ ምዕራባዊ ጋዛ ከተማ እንዲሄዱ አስገዳጅ መመሪያ አስተላልፏል። የአሸባሪዎችን መሰረተ ልማት ለማውደም በከፍተኛ ኃይል እየሰራ ነው የሚል ማስጠንቂያ የታከለበት ነው። የእስራኤል ጦር በቅርቡ 15 የፊልስጤም የህክምና ባለሙያዎችን በራፋህ አካባቢ የገደለ ሲሆን ከሳምንት በኋላ አስክሬናቸው የተገኘው የእነዚህ ግለሰቦች ቀብር በተባበሩት መንግስታት የጅምላ መቃብር ሲል ገልጾታል። ዘጠኝ ሰዎች ጭኖ የነበረ አምቡላንስ አል ሃሽን በተባለ ስፍራ ከሳምንት በፊት ከፍተኛ ተኩስ እንደተፈጸመበት ዓለም አቀፉ የቀይ መስቀል ማህበር በዚህ ሳምንትም ገልጿል። ለሳምንት ያህል ወደ ስፍራው መድረስ በመከልከሉ አስክሬናቸው ከተገደሉ ከሳምንት በኋላ እሑድ መጋቢት 212017 መወሰድም ታውቋል። የፊሊስጤም ቀይ ጨረቃ ማህበር ከሰራተኞቹ በተጨማሪ ስድስት የሲቪል መከላከያ ኤጀንሲ እንዲሁም አንድ የተባበሩት መንግስታት ድርጅ ሰራተኛ አስክሬኖችም ተገኝተዋል ተብሏል። ሐማስ በመስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 252 ሰዎች ታግተው መውሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 399 በላይ ፍልስጤማውያን መግደላቸውን ከጋዛ የጤና ሚኒስትር የተገኘው መረጃ ያሳያል ማለት ቢቢሲ ዘግቧል። ትራምፕ ኢራን ከአሜሪካ ጋር በቀጥታ መነጋገር ትፈልጋለች ስል አስባለሁ አሉ። ዶናልድ ትራምፕ ኢራን ከአሜሪካ ጋር በቀጥታ ለመነጋገር ልትስማማ እንደምችልም ጠቁሟል። የአሜሪካው ፕሬዚዳንት ሐሙስ ለትል ጋዜጠኞች በሰጡት መግለጫ አስተራራቸው ከቴራን ጋር የፊት ለፊት ዲፕሎማሲ የመፍጠር ተስፋ ያለው ይመስላል ይላል ያልጀዝራ ዘገባ። ቀጥተኛ ንግግሮች ቢሆኑ የተሻለ ይመስለኛል ብለዋል ትራምፕ። በፍጥነት ይሄዳል ብዬ አስባለሁም። ኢራናውያን አሻማጋዮችም ፈልገው ነበር። ይህንን ካሁን በኋላ ይሆናል ብዬ አልገምትም አይደለም ብለዋል ትራምፕ። ባለፈው ወር የትራምፕ አስተዳደር የኢራን የኒውክሌር ምርሃ ግብርን በተመለከተ ድርድር እንዲደረግ ለኢራን መንግስት ደብዳቤ መላኩ የሚታወስ ነው። ይህ ካልሆነ ግን አሜሪካም በኢራን ላይ ወታደራዊ ጥቃቶች እንደምትፈጽም በየጊዜው ሲያስፈራሩ ይደመጣሉ። ኢራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ውይይት ውድቅ አድርጋለች። ይሁን እንጂም ተዘዋዋሪ ድርድርን ግን ክፍት እንደሆነ ትናገራለች። ኢራን በእርግጥ አቋሟን ቀይራ ወይም ትራምፕ ስለ ቴሄራን አቋም እየገመቱ እንደሆነ ግልጽ አይደለም ብለዋል አልጀዝራ በዘገባም። የዩናይትድ ስቴትስ አስተዳደር አገሪቱን በተለይም ወደ ቻይና የምትልከውን የነዳጅ ዘይት ሙሉ በሙሉ ለማፈን በማለም በኢራን ላይ ማዕቀብ ሲጥልባት ቆይቷል። ቴራን የትራምፕን ማስፈራሪያ ተከትሎም የሚሳይል ከተሞች የምትላቸውንና ተቆጥረው አያልቁም ምናልባትም ከሁለት ዓመት በላይ ይወስዳሉ በየቀኑ ብለቃቸው ያለቻቸውም የሚሳይል ክምችት ያለባቸውን ቦታዎችን ይፋ አድርጋለች። ይህንን ያደረገችው ታዲያ ማፍራራት እና ከእስራኤል እና አሜሪካ የሚፈጸመውን ጥቃት ለማዘግየት ወይም ደግሞ ያላትን አቅም በማሳየት ወደ ድርድር ለማምጣት ሲሆን የሚልን ዘገባ ቢቢሲ ማስነበቡ ይታወሳል። የተወዳችሁና የተከበራቸው የትዩኒስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ዜናኛለሁ